እጅጉን ከልብ አድርገን ነው የምናመሰግነው። ፎዋር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ እናንተም ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። በዛሬ ፕሮግራማችን እንግዲህ የተለያዩ ሀሳቦችን እናነሳለን። እንግዲህ የአውሮፓ ታላላቅ ሊጎች እየተደረጉ ይገኛሉ። ዛሬ እንግዲህ ጨዋታዎች እየተደረጉ ይገኛሉ። የነሱን የጨዋታ ውጤቶች እናነሳለን። ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችም እንዲሁ ይሰማሉ እነሱንም ጉዳዮች በስፋት ወደ እናንተ ማድረሳችንን ዛሬም የምንቀጥል ይሆናል። እስከ ፕሮግራማችን ፍጻሜ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁን ይቆዩ። ሊቨርፑልን የተመለከቱ መረጃዎችን በማስቀደም እንጀምር። አሰልጣኝ አርነ ስሎት አንድ ሀሳባቸውን ሰጥተዋል። በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ የ ሰላሳ አምስተኛ ሳምንት መርሃ ገበር ከቸልሲ ጋር ጨዋታቸውን እንደሚያደርጉ ይታወቃል። ሻምፒዮን መሆናቸውን ካረጋገጡ በኋላ የሚያደርጉት የመጀመሪያ ጨዋታ ከቸልሲ ጋር ነው የሚሆነው። አርነስሎት ከዚህ ጨዋታ ጋር አያይዘው አንድ ሀሳባቸውን አጋርተዋል። የቸልሲ አቋም መውረድ በጣም አስገርሞኛል ሲሉ ነው አሰልጣኝ አርነስሎት እየተናገሩ የሚገኙት። የሊቨርፑሉ ዋና አሰልጣኝ አርነስሎት በሊቨርፑልና በቸልሲ መካከል ያለው የነጥብ ልዩነት የጠበቁት እንዳልነበር ነው የገለጹት። አሁን ላይ በቸልሲና በእኛ መካከል ያለው የነጥብ ልዩነትን ስመለከት ለማመን ይቸግረኛል ብለዋል። አሰልጣኝ አርነስ ሎት ምክንያቱም በውድድር ዓመቱ መጀመሪያ እነሱ ከኛ የተሻለ ደረጃ ላይ ነበሩ ያሉት አርነስ ሎት፣ ከእነርሱ ጋር ያደረግነው ጨዋታም ከየትኛውም ክለብ በላይ የተፈተንበት ነበር ሲልም ነው እንዲሁ የተናገረው። ቸልሲ ግን በአሁኑ ሰዓት ከሊጉ አሸናፊ ሊቨርፑል በሃያ ሁለት ነጥቦች ርቆ ነው ወይም ደግሞ ዝቅ ብለው አምስተኛ ደረጃ ላይ የተቀመጠ ቡድን እንደሆነም የሚታወቅ ነው። ሊቨርፑል ባሳለፍነው እሁድ ሀያኛውን የተወዳጁ የእንግሊዝ ፕሪምየር ሊግን ዋንጫን ማሳካቱን ያረጋገጠበት ጨዋታ በሊቨርፑል ታሪክ ብዙ ተመልካቾችን ያፈራ ጨዋታ ሆኗል። ከዛ በተጨማሪ በሁሉም ሶሻል ሚዲያዎች ላይም ከፍተኛ እይታን ማግኘት የቻለም ጨዋታ እንደሆነ ተገልጿል። እንግዲህ ሊቨርፑሎች ያጨዋታቸው ሪከርድ ሆኖ ተመዝግቦላቸዋል። ማንቸስተር ዩናይትድን ደግሞ እንመልከት። ምንጮች እንደተናገሩት ከሆነ አሰልጣኝ ሩበናሞሪም ከካርሎስ ካሴሜሮ ጋር ፊት ለፊት ተገናኝቶ ለካርሎስ ካሴሜሮ ለሙያው ትልቅ ክብር እንዳለውና ፕሮፌሽናል የሆነ ተጫዋች እንደሆነ ነግሮታል። እናም በካሪንግተን ላሉ ተጫዋቾችና ተስፈኞችም ትልቅ አርአያና ተምሳሬት እንደሆነ ነግሮታል። በዚህ ሰዓት ላይ በሩበና ሞሪም ና በካርሎስ ካሴሜሮ መካከል ያለው ግንኙነት እጅግ በጣም ጥሩ እንደሆነ ነው እየተገለጸ የሚገኘው። ፖርቱጋላዊው የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ ተጫዋቾች በሙሉ ካርሎስ ካሴሜሮን እንደ ትልቅ አርአያና ምሳሌ እንዲመለከቱትና ከሱ ብዙ ነገሮችን እንዲማሩም ነግሯቸዋል። የማንቸስተር ዩናይትድ ተጫዋቾች ጠንክረው መሰልጠን አለባቸው፣ ጠንክረው መስራትም ይኖርባቸዋል። እናም ፕሮፌሽናል ተጫዋች መሆን አለባቸው። በምንም አይነት ሁኔታ ተስፋ መቁረጥ የለባችሁም አሰልጣኛችሁ የመጫወቻ ደቂቃዎች በማይሰጧችሁ ሰዓትም ከብዙሃኑ ሚዲያ ዘለፋና ነቀፋ በምታስተናግዱበት ሰዓት ሩበን አሞሪም እንደዚህ አይነት አስተሳሰብ ያለው ተጫዋችን ይወዳል ካርሎስ ካሴሜሮን ለዚህ ደግሞ ጥሩ ምሳሌ አድርጎ ለማንቸስተር ዩናይትድ ተጫዋቾች መነሳሻ እንዲሆንም ነግሯቸዋል ነው ያለው ፋብሪዚዮ የሮማኖ በመረጃው ማንቸስተር ዩናይትዶች ጀርመናዊውን የ29 ዓመት የመሃል ተከላካይ ለማስፈረም ፉክክል ውስጥ ነው በክረምቱ የዝውውር መስኮት ከጀርመኑ ክለብ ከባየር ሌቨርኩዘን ጋር በነጻ ኮንትራት የሚለያየው ተጫዋች ማንቸስተር ዩናይትድን በነፃ ኮንትራት ማስፈረም ይፈልጋሉ። ማንቸስተር ዩናይትድ ከሩበን አሞሪም ጋር ውይይት እንዳደረገ ጭምር ነው እየተገለጸ የሚገኘው። ሌሎች የአውሮፓ ኃያላን ክለቦችም ተጫዋቹን በነፃ ኮንትራት ለማስፈረም ፉክክር ውስጥ ናቸው። ባርሴሎና፣ ባየር ሚኒክ እና ሪያል ማድሪድ ተጠቃሽ ከሆኑት ክለቦች መካከልም እንደሆኑ ጭምር ነው ፍሎሪያን ፕሌትንበርግ መረጃውን ያጋራው። የአትሌቲክ ቢልባው የፊት መስመር አጥቂ የሆነው ኢኒያኪ ዊሊያምስ ይናገራል። ሶስት ለዜሮ በማንቸስተር ዩናይትድ በገዛ ሜዳችን ተሸንፈናል ውጤቱን መቀልበስ ይቻላል ተብሎ ልጠየቀው ጥያቄ በእኛ እኛ እንግዲህ በኦልትራፎርድ ስቴዲየም ሶስት ለዜሮ በሆነ ውጤት ማሸነፍ እንችላለን፣ እኛ ያንን ማድረግ እንችላለን ሲል ነው የኒኮ ዊሊያምስ ወንድም የሆነው ኢኒያኪ ዊሊያምስ ሀሳቡን የሰጠው። ስኮት ማክቶሚኔ በማንቸስተር ዩናይትድ ቤት ከነበረበት ጊዜ ይልቅ በዚህ ሰዓት በናፖሊ ቤት ያለው ብቃት ጠንካራ ይመስለኛል ብሏል። ጣሊያናዊው የናፖሊ አሰልጣኝ አንቶኒዮ ኮንቴ ነው ይህንን ሀሳብ እየሰጠውም። ስኮት ማክቶሚኔ እንግዲህ እኛ ጋር በብዙ ነገሮች ተሻሽሏል። እሱ ማንቸስተር ዩናይትድ ውስጥ እያለም ቁልፍና ጠቃሚ ሚናን እንዲወጣ እድል አልነበረውም። እኛ ግን ለስኮት ማክቶሚኔ ያንን ነገር መስጠት ችለናል። እሱ ወደ እኛ ከመጣ ጊዜ ጀምሮ ብዙ ልምምዶችን ጠንክሮ በመስራት ራሱን ማሳደግና መሻሻልም ችሏል። በዚህ ሰዓት ስኮት ማክቶሚኔ ትልቅ ተጫዋች ነው ሲልም ጭምር ነው የተናገረው አንቶኒዮ ኮንቴ። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ውጤቱን እንቀለብሷለን ብሏል ሚካኤል አርቴታ የአርሰናል ዋና አሰልጣኝ። ሚካኤል አርቴታ ቡድናቸው የፓሪሰን ጀርሜን ጨዋታ ውጤትን ይቀለብሳል የሚል ከፍተኛ እምነት እንዳላቸው ነው የገለጹት። አርሰናል ወደ ፓሪስ አቅንቶ ውጤቱን መቀልበስ ይችል እንደሆነ የተጠየቁት አርቴታ ማድረግ እንደምንችል በጣም እርግጠኛ ነኝ ሲሉም ተናግረዋል። የቡርኑ የመሃል ሜዳ ተጫዋች የሆነው ሚካኤል ሜሪኖ በበኩሉ ቀኑ ደርሶ ወደ ፓሪስ ለመሄድ ቸኩለናል ሲልም ነው አስተያየቱን የሰጠው። የፓሪስ ሳን ጀርሜኑ የፊት መስመር ተጫዋች የሆነው ኦዝማን ደምቤሌ በሳምንቱ አጋማሽ በተደረገው የአርሰናል ጨዋታ ጉዳት ማስተናገዱ ነው የሚታወሰው። ፓሪስ ሳን ጀርሜን ባወጣው መግለጫ ኦዝማን ደምቤሌ ጉዳት እንዳለበትና ተጨማሪ ምርመራ እንደሚያደርግም ገልጾ አገግሞ የመለሻው ጊዜውን ግን አልጠቀሰም። ይሁን እንጂ ኦዝማን ዴምቤሌ የፓሪስ ሰን ዠርሜንና የዛሬ ውስጥ የስትራስቡርግ ጨዋታ ውጭ ይሆናል። በሌላ በኩል እንግዲህ ከአርሰናል ጋር በሚደረገው ጨዋታ ይሰለፍ አይሰለፍ ምንም የተረጋገጠ ነገር የለም። በሌላ በኩል ግን ተከላካዩ ኪም ፔምቤ ግን በጉዳት ምክንያት ከአርሰናሉ ጨዋታ ውጭ መሆኑ የተረጋገጠ ሌላኛው ተጫዋች እንደሆነ ዘገባዎቹ እያሳዩ ይገኛሉ። በመከላከል ጠንካራ ናቸው ብለዋል አንዶኒ ኢራኦላ። የዛሬው የአርሰናል ተጋጣሚ ቦርን መዛ አሰልጣኝ የቦርን መዛ አሰልጣኝ አንዶኒ ኢራኦላ ስለ አርሰናል መከላከልም ሀሳባቸውን ሲሰጡም አርሰናል በፕሪምየር ሊጉ ካሉ ቡድኖች በመከላከል ደረጃ ጠንካራው ቡድን ነው ብዬ አስባለሁ። አርሰናል ከባድ ተጋጣሚ ይሆናል። በፕሪምየር ሊጉ በሜዳቸው አንድ ጨዋታ ነው የተሸነፉት። ያንን ለማድረግ ደግሞ በእንግዲህ የተለየ ነገር ማድረግ ይኖርብናል ሲልም ነው የተናገረው። አርሰናልን ለማሸነፍ እንሞክራለን፣ ያለው አንዴኒ ኢራኦላ አርሰናልን ለማሸነፍ የተቻለንን ሁሉ እንሞክራለን። ጨዋታው ግልጽ ነው፣ ከባድ ነው። እነሱ ላይ ጎል ማስቆጠር በጣም ይከብድናል። እነሱ ጋር ስትጫወት ኳሶችን ይዘህ ከፈለክ የጎል እድሎችን መፍጠር አትችልም። ድንቅ የመከላከልና የማጥቃት ታክቲኮችም ይጠቀማሉ ሲልም ጭምር ነው የተናገረው። በዛሬው ጨዋታ እንግዲህ በአርሰናል በኩል የተለያዩ ተጫዋቾች በዛሬው ጨዋታ ላይ እረፍት ሊሰጣቸው እንደሚችል ተጠቁሟል። የዛሬው ጨዋታ ላይ ቶማስ ፓርቴ ከፓሪስ ሰን ዠርሜን ጋር የነበረው ጨዋታ በቅጣት ካለፈው በኋላ ዛሬ ወደ ጨዋታ ይመለሳል። ካላፊዮሪ፣ ጋብሪኤል ማጋለች፣ ጃኮቭ ክቬር፣ ቶሚያሱ፣ ጋብሪኤል ሄሱስ እንዲሁ ካይ ሃቨርትስ፣ ጆርጂኒዮ በዛሬው ጨዋታ ላይ አልተካተቱም። ቦርን መዞችን በኩል እንግዲህ በተቃራኒው ቡድን በኩል ባለፈው ሳምንት ከማንቸስተር ዩናይትድ ጋር እኩል እንግዲህ ተለያይተዋል። በዛ ጨዋታ እንግዲህ ቀይ ካርድ ተመልክቶ የነበረው ኢቫኒል ሰን ቀይ ካርዱ መሻሩን ተከትሎ በዛሬው ጨዋታ ላይ ይኖራል ተብሎ ነው የሚጠበቀው። ሴንስቴራ፣ ሪያን ክሪስቲ፣ ኢኒስ ኡናል ዛሬ እንግዲህ ከአርሰናል ጋር በሚያደርጉት ጨዋታ ላይ ግልጋሎት የማይሰጡ የቦርንመስ ተጫዋቾች እንደሆኑ ነው እየተገለጸም የሚገኘው። ቦርንመዝ በብዛት አራት ሁለት ሶስት አንድ አስተላለፍን የሚጠቀም ቡድን ነው። ኳሶችን በፍጥነት ወደ ተቃራኒ ሜዳ ክልል ይዘው የመድረስ ብቃት አላቸው። የቦርንመዝ ተጫዋቾች ከኳስ ውጪም በተቃራኒ ቡድንን ያስጨንቃሉ፣ ኳስን በትክክልም እንዳይቀባበሉ የሚያደርጋሉ። ቦርንመዝ የማጥቃት ታክቲካቸው የተለየ ነው። መሀሎቹን ወደፊት ተስበው ይጫወታሉ። ከዛም በተጨማሪ የመስመር ተከላካዮች እስከ ጫፍ ድረስን በመምጣት ቡድኑን እንዲያጠቁም ያግዙታል ነው የተባለው። እንግዲህ አርሰናል ያለፉትን ሰባት በሜዳቸው ከቦርንመዝ ጋር ባደረጉት ጨዋታ ሰባቱንም ማሸነፍ ችለዋል። ቦርንመዝ ከፕሪሚየር ሊጉ ከሜዳቸው ውጭ ባደረጉት ተከታታይ አራት ጨዋታዎች ምንም አይነት ጨዋታ ማሸነፍ አልቻሉም። ጃስቲን ክላይቨርት በአስር የፕሪሚየር ሊግ ጨዋታዎች እንግዲህ አስራ ሶስት የግብ ድሎችን መፍጠር የቻለ ተጫዋች ነው። ሊያንድሮ ትሮሳርድ ባለፉት ሁለት የፕሪሚየር ሊግ ጨዋታዎች ላይ ለአርሰናል ጎል ማስቆጠር የቻለም ተጫዋች ያደርገዋል። አርቴታ ሲናገሩ በቦርንመዝ በጣም ጥሩ ተጫዋቾች አሉ እንግዲህ በእነሱ ደረጃ ያለ ክለብ በቻምፒየንስ ሊግ መሳተፍ የሚችል አይነት ቡድን ነው ሲሉም ጭምር እንዲሁ ተናግሯል። የአንዶኒ ኢራኦላ ቡድን ድንቅ ቡድን ነው። እንደ ቡድን በጋራ ይጫወታሉ። እናም ደግሞ በጣም የተቀናጁ ተጫዋቾችንም ይዘዋል። ጨዋታውን ማሸነፍ አለብን። የክለቡ ተጫዋቾች ጨዋታውን ለማሸነፍም የተሻላቸውን ማድረግ እንዳለባቸው ነግሬያቸዋለሁ፣ ሲልም ነው አንዶኒ ኢራኦላ ሀሳቡን ጨምሮ የተናገረው። በሜዳቸውና ከሜዳቸው ውጭ ተጫውተው ያስመዘገቡት ነጥብም እኩል ነው ብዬ አስባለሁ ብሏል። ከሜዳችን ውጪ ብዙ ጎሎችን እናስቆጥራለን፣ ነገር ግን እኛም ላይ ብዙ ጎሎች ይቆጠሩብናል። አርሰናል በሁሉም ረገድ የተሻሉ ናቸው፣ ቢሆንም ግን የዛሬውን ጨዋታ ለማሸነፍ የተቻለንን እንሞክራለን ሲል ነው አንዶኒ ኢራኦላ የተናገረው። የዛሬውን የኤምሬትሱን ጨዋታ በዋና ዳኝነት የሚመሩት ዳኛ ዣሬድ ጊሌት ይባላሉ። ዣሬድ ጊሌት በመሩት ስምንት ጨዋታዎች ውስጥ ስድስቱን ድል ማድረግ ችለዋል። አርሰናሎች በዛሬው ጨዋታ ላይ ፖል ሚሼል እንዲሁ በቫር ዳኝነት ይኖራሉ። ሪቻርድ ዌስት እና ስቲቭ ደግሞ በረዳት ዳኝነት ጨዋታውን ይመሩታል ተብሎ ነው የሚጠበቀው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ለላሊጋው እስከ መጨረሻው እንጫወታለን ብለዋል ካርሎ አንቸሎቲ። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ የላሊጋው ዋንጫን ማሸነፍ የውድድር አመቱን ጥሩ እንደሚያደርግላቸውን የገለጹት ሙሉ ትኩረታችን ላሊጋው ላይ ነው ያሉት አሰልጣኝ አንቸሎቲ ለዋንጫ እስከ መጨረሻው ሰከንድም እንጫወታለን ሲል ጭምር ነው እንዲሁ ሀሳቡን የሰጠውም። ተስፋን ቆርጥም ያለንን ሁሉ እንሰጣለን፣ የውድድር አመቱ አሁንም ቢሆን ምርጥ መሆን እንችላለን፣ ሲል ካርሎ አንቸሎቲ ተናግሯል። አሰልጣኝ ካርሎ አንቸሎቲ እንግዲህ በንግግራቸው ወቅትም የወደፊት ቆይታቸው ላሊጋው በተጠናቀቀ ማግስት እንደሚታወቅም ነው እንዲሁ ያሳወቁት ተብሏል። ከክለቡ ጋር እሰጥ አገባ ውስጥ አልገባሁም ያሉት አንቸሎቲ ክለቡን ወደዋለው፣ ክለቡም ይወደኛል፣ ስንብቴም መቼም ይሁን ድንቅ ነው የሚሆነው ሲልም ነው እንዲሁ ሐሳቡን የተናገረው። ጀርመናዊው የባየር ሌቨርኩዘን የመሃል ተከላካይ ጆናታን ታህ በቀጣይ ክረምት ሪያል ማድሪድን ሊቀላቀል እንደሚችል እየተገለጸ ይገኛል። አሰልጣኝ ሻቢ አሎንሶ ሪያል ማድሪድን የሚረከቡ ከሆነ ጆናታን ታህ ሪያል ማድሪድን የሚቀላቀልበት እድል ሰፊ መሆኑ ነው ዛ አትሌቲክ አስነበበው። በሌላ በኩል ሎስ ብላንኮቹ ዳቪድ አላባ በሚቀጥለው ክረምት ሪያል ማድሪድን እንዲለቅ እንደሚፈልጉም ነው የተገለጸው። ሪያል ማድሪዶች ዳቪድ አላባ በሚያስወጣቸው ከፍተኛ የደሞዝ ክፍያ ምክንያት ለመለየት ማሰባቸውም እየተነገረም ይገኛል። ቀጣዩ የሪያል ማድሪድ አሰልጣኝ ይሆናል ተብሎ የሚጠበቀው ሻቪ አሎንሶ ነው። ባለፈው ክረምት የዝውውር መስኮት ላይ ወጣቱን የሪያል ማድሪድ ተጫዋች አርዳ ጉሌርን እንዲሁ ለባየር ለቨርኩሰን ለማስፈረም ፍላጎት እንደነበረው ነው የሚነገረው። እንዲሁም አሰልጣኝ ሻቪ አሎንሶ የአርዳ ጉሌር ትልቅ አድናቂ ሲሆን፣ ተጫዋቹን በቀጣይ በሻቪ አሎንሶ ስር በሪያል ማድሪድ ቤት ትልቅ ሚና ይሰጠዋል ተብሎ ነው የሚጠበቀው ብሏል ዲያሪዮ አስ በመረጃው። ሌላኛው በአሰልጣኝ ካርሎ አንቸሎቲ እንግዲህ ስም ከብራዚል ብሔራዊ ቡድን ጋር መያያዝ በክረምቱ የሪያል ማድሪድ የተጫዋቾች ዝውውር እቅድ ላይ ምንም አይነት ተጽዕኖ አይኖረውም ተብሎ ነው አሁን ላይ እየተጠበቀ የሚገኘው። እንግዲህ በነበሩት ይቀጥላል ተብሎ ይጠበቃል። ምክንያቱም ጣልያናዊ አለቃ ካርሎ አንቸሎቲ የዝውውር ጉዳዮችን በተመለከተ ብዙ ማስተያየቶችን መስጠት እንደማይችሉ ነው ማሪዮ ኮርቴግና መረጃውን እንዳጋራም ይፋ የተደረገው። ሪያል ማድሪድ የባየር ሌቨርኩዘኑን ተጫዋች ፒዮሮ ሂንካፒየንም ጉዳይ በቅርበት እየተከታተሉት መሆኑን ነው ዘገባዎቹ ያሰፈሩት። አሰልጣኝ ሻቪያሎንን ዞን በበኩሉ ተጫዋቹ ወደ ሪያል ማድሪድ ቢያመራ ደስተኛ ይሆናል ተብሎም ነው የሚጠበቀው። የርገን ክሎፕ በሪያል ማድሪድ አስተዳደር ውስጥ አሁንም እንግዲህ አንዳንድ ደጋፊዎች አሉት፣ ነገር ግን አሁንም እሱን አሰልጣኝ አድርጎ ለመቅጠር ተጨባጭ ነገሮች በአስተዳደር ውስጥ ግን የለውም። ሪያል ማድሪድ በዚህ ሰዓት አንቸሎቲ ቦታ ላይ ሻቪያሎን ዞ ትክክለኛው ሰው እንደሆኑ ያምናሉ ተብሎ ነው የሚጠበቀው። ባርሴሎና የተለየ አርማን ይጠቀማል። የካታላኑ ክለብ ባርሴሎና ከሪያል ማድሪድ ጋር በሚያደርጉት የኤል ክላሲኮ ጨዋታ የተለየ አርማን በማሊያቸው ላይ እንደሚጠቀሙ ነው ያሳወቁት። ባርሴሎና ከማሊያ ላይ አጋሩ ስፖቲፋይ ጋር ባለው ስምምነት መሰረት ከቅርብ ዓመታት ወዲህ በኤል ክላሲኮ ጨዋታ የተለያዩ አርቲስቶችን አርማ ይጠቀማል። በአሁኑ የኤል ክላሲኮ ጨዋታ ደግሞ የአሜሪካ ቀንቃኝ ትሬቪስ ስኮትን ወይም ደግሞ ካክተስ ጃክ አርማን እንደሚጠቀሙ ነው እየተገለጸም ይፋ የሆነው ባርሴሎና ከአቀንቃኙ ጋር በጋራ በመሆን ለሽያጭ ያቀረቧቸው ማሊያዎች በአንድ ሰዓት ውስጥ ተሽጠው መጠናቀቃቸውን የተገለጸው ባርሴሎና ከሽያጩ 15 ሚሊዮን ዩሮ ገቢ ማግኘቱንም ነው ዘገባው ያሰፈረው። ነገር ግን አዳዲስ ትውልዶች እየመጡ ነው፣ ሁላችንም እድገት ላይነን በእነሱም ደስተኞች ነን ብሏል። አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ እንዲሁ እየሰጠ የሚገኘው ለኒል ለሳማላርዳይስ፣ ሃሪ ሬድናፕ፣ ቶኒ ፕሉስ ለእነሱ ነው ትልቅ ክብር ያለኝ ሲልም ይናገራል ኒል ዋርኖክ። በቡርኖ ላይ በመገኘቱ ደግሞ ሲናገር ለእኔ ትልቅ ክብር ነበር፣ ከተጫዋቾቹ ጋር ንግግር አድርጓል። በጣም አስቂኝ ሰው ነበር፣ ሁሉንም ሰው አስቋል፣ ሲልም ነው የተናገረው። ፔፕ ጓርዲዮላም ስለ ኬቨን ደብሮይና ሲናገሩ እንደ ሰርጂዮ አጉዌሮ፣ ኬቨን ደብሮይና ና ቪንሶን ኮምፓኒ በደጋፊዎች ልብ ውስጥ ልዩ ቦታ የሚይዙ ተጫዋቾች ናቸው ሁሉንም እንግዲህ ነገር እንዳሸነፍን እንድናሸንፍ የረዳን በማንቸስተር ሲቲ አስር ዓመታትን አሳልፏል። እናም አሁንም እንግዲህ እዚህ አለ። እንደሱ አይነት ተጫዋች መተካት ፈጽመው የማይቻል ነገር ነው። በአፈጻጸም ላይ ብቻ ሳይሆን በደጋፊዎች ልብ ውስጥም ለብዙ ዓመታት የሚቆይ ተጫዋች ነው። ያገኛቸው ስኬቶች በሌሎች እንግዲህ ጥቂት ተጫዋቾች ላይ ብቻ የምናየው ነው ሲልም ነው ፔፕ ጓርዲላ ከትናንትናው ጨዋታ በኋላ የሰጠው ሀሳብ ነው። ፓሪስ ሰን ጀርሜን ለተጫዋቾቹ ረፍት ሰጥቷል። የፊታችን ረቡ ከአርሰናል ጋር ወሳኝ የቻምፒዮንስ ሊግ ጨዋታ ያለበት ፓሪ ሰን ዠርሜን ለቁልፍ ተጫዋቾቹ እረፍት ሰጥቷል። ፓሪ ሰን ዠርሜን ከስትራስቡርግ ጋር በሚያደርገው የሊግ መርሃ ግብር ነው ስብስቡን ይፋ ሲያደርግ፣ አችራፍ ሃኪሚ፣ ኑኖ ሜንደሽ፣ ማርኪኒውስ እና ዶና ሩማ እረፍት ተሰጥቷቸዋል። በተጨማሪ ጉዳት አጋጥሞት የነበረው ኦዝማን ደምበሌም በስብስብ ውስጥ እንደሌለ ጭምር ነው መረጃዎች እያሳዩ አሁን ላይ እንደሚገኙ እየተጠቆመው የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ ያደረግኩኝ፣ በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ ግን በአክብሮት ነው የምመኘው።